ሐረግ ድራማ በክፍል ዘጠና እንግዲህ ናታን ከዲያራ ናት ቢሮ ይቀጠራል ማለት ነው። ናታን እንግዲህ ቢሮ ውስጥ ስራ ሲጀምር ምን አይነት ነገር ሊገጥመው ይችላል? ምን ይፈጠራል? ከዛ ደግሞ ያፌት የሆነ ድርጅት ጋር እንግዲህ ተቀናቃኝ እንትናቸው ጋር ስብሰባ ሊጀምር ነበር። እዛ ስብሰባ ሲሄድስ ምን አይነት ነገር ሊያጋጥመው ይችላል? ምናልባት ናታን እዛ ድርጅት ተቀጥሮ እንግዲህ የስብሰባው ኃላፊ ወይም መሪ ብቻ የናታን መቀላቀል አስመልክቶም እንግዲህ የሆነ ነገር ሊኖር ይችላል ማለት ነው ናታን ና ያፌት እንግዲህ ፊት ለፊት ይገናኛሉ ብዬ ነው የማስበው። ያፌት እንግዲህ ናታን እንደሱ አይነት ስራ እየሰራ የድርጅት ባለቤት ሆኖ ድርጅት ውስጥ እየሰራ ሲያገኙ ምን አይነት ነገር ምን አይነት ስሜት ሊሰማው ይችላል? በእርግጠኝነት ናታን ልክ እንደሱ ድርጅት ውስጥ እየሰራ ካገኙ እሱን ከድርጅቱ ለማስወጣት ሌላ ሴራና ስራ የሚጀምር ይመስለኛል። ያፌት እንግዲህ ምናልባት ናታን እዛ ቢሮ መቀጠር የፈለገበት የራሱ የሆነ ምክንያት ይኖረዋል። ያፌትን ለማጥቃት ነው ብዬ ነው ማስበው በርግጠኝነት ነገር ግን የአፌት እዛ ቢሮ ና ዛ ድርጅት ከተቀጠረ በኋላ ከዲያራ ጋር ደግሞ የሆነ ነገር መጀመር አለበት ብዬንም አስቦ ዲያራ የሆነ ስሜት ሳይሰማት አይቀርም። ስለዚህ ናታን ከዲያራ ጋር የሆነ ነገር ጀመረ ማለት ኤፍራታስ ደግሞ ምን ልትሆን ነው? ኤፍራታስ እስካሁን የለፋችበት ነገር ሊከስርባት ይችላል ብዬ ነው የማስበው። ከዚህ በኋላ እውነቱን ኤፍራታ ለናታን ካልነገረችው፣ ኤፍራት እስከዛሬ የለፋችበት የደከመችበት ብዙ ነገር የሆነችበት ነገር በሙሉ ገደል ይገባል ብዬ ነው የማስበው። በእርግጥ ናታንን ከመታሰር ልታድነው ትችላለች። እነዛ ሴቶችንም እንግዲህ እስከዛሬ ድረስ ከመታገት ከሴተኛ አዳሪነት አላስወጣችም። በሌላ በኩል ናታንን ከመታሰር ብታድነውም፣ ነገር ግን የሷ ማድረግ አትችልም ማለት ነው። ከዲያራ ጋር የሆነ ነገር ከጀመረ ኦልሬዲ አሁን ናታን ኤፍራታ ጋር ያለውን ነገር አያቅም፣ ይመስለኛል ተስፋ ቆርጧል። ባለፈው እንዳያችሁት ቢኒያም ኤፍራታ እናስመልስላለን ናታንን ያፌትን እናሳስረዋልን እያለው ነበር። ነገር ግን ያፌት ናታን ተናዶ እንደዚ አይነት ነገር እንድታወራብኝ አልፈልግም መስማትም አልፈልግም በማለት እንግዲህ ቢኒያምን እየተቆጠው ነበር ማለት ነው። ሶ ናታን በኤፍራታ በጣም ተስፋ ቆርጧል። ከዚህ በኋላ ከእሷ ጋር የመሆን እድሉ በጣም ዝቅተኛ ነው ብዬ ነው የማስበው ማለት ነው። በሌላ በኩል ግን ጽዮንና ቢኒያም ናቸው እንግዲህ ጽዮን በጣም የተናደደች ነው። ልህ እያስያዛት ነው እንግዲህ፣ አቤል ያን ፋይል ካላጠፋችለት ቢኒያምን ሊለቅላት አይችልም ማለት ነው። ሶ ሲሆን ደግሞ ያን ፋይል ማጥፋት አለባት። ያን ፋይል ካጠፋችው ደግሞ ዳግም ሌላ ወጥመድ ውስጥ ይገባል ማለት ነው። ያፌት ዳግም እንዲጠምደው ያደርገዋል ማለት ነው። ሶ ቢኒያምን እንዳግተው እንዳይናገሩበት ያደርጋል። ቢኒያምን ማን እንዳግተው ከተናገራችሁ ዳግምን እሱን የወጋ ብዬ ያፌት እንዲጠምደው አደርጋለሁ በማለት እንግዲህ አቤል ሌላ መረጃ ይዝባቸዋል ማለት ነው በነማን በነ ጽዮን ላይ ሶ ጽዮን ይህን መረጃ ታጠፋለች ወይስ አታጠፋም ካጠፋችሁ ዳጊን አሳልፋ ትሰጠዋለች ካላጠፋችሁና በሌላ መንገድ ቢኒያምን ካስመለሰች ዳግም ከሞት ይተርፋል ብዬ ነው የማስበው። ነገር ግን ይህን መረጃ አሳልፋ ከሰጠች ከባድ ይሆንበታል ብዬ ነው ማስበው ለዳግም። ነገር ግን ደግሞ ሌላ በኩል ሌላ ወጥመድ የተጠመደበት ነገር ቢኖር አቤል እንግዲህ ያፌት አቤል እንዳገተው አውቋል ማለት ነው። ቢኒያምን ሰው ምን ሊያደርገው ይችላል? አቤልን ያው ዞሮ ዞሮ ግን ቢኒያም እንዲታገጥ ያፌት ይፈልጋል። ሰው አቤል ምን አይነት መልስ ሰጥቶ ያፌትን ያሳምነዋል? ምንም ሊፈጠር ይችላል። አንገቱን ይዞ ሊያንቀው ይችላል። ምናልባት እንደው ያፌት ልጅ ካስወገደልን ማለት ነው ይህን ማስቲከውን አኝ አኝ እያረገ ከጽዮን ጋር የሚያደርገውን ሰጣ ገባ እያቆማለሁ ብዬ ነው ማስበው። እንግዲህ ቢኒያምና ጽዮን አብረው ለመቀጠል ጽዮን ያለውን ነገር እውነቱን፣ ሁሉንም ነገር ተናገረ፣ ይቅርታ ጠየቀ። ካልሆነ ቢኒያም አሁን ላይ እያሰባ ያለው በቃ ጽዮን ካቤል ጋር ግንኙነት እንዳላትና በጽዮን ምክንያት እንደታገተ ነው የሚያውቀው ማለት ነው ቢኒያም ሰው እንግዲህ ቢኒያም ከዛ ከወጣ በኋላ ምን አይነት ነገር ሊመሰረትበት ይችላል። ፖሊሶቹ መጥተው እንግዲህ አንተ ከወጣ በኋላ ነው ቢኒያም እንደዚህ የሆነው ሶ ቢኒያምን ያሳገትከው፣ ያጠፋኸው አንተ ነህ በማለት የተለያዩ ጥያቄዎችን ጠይቀውት ነበር። ያፌት ግን እሱ እንዳልሆነ ተናግሯል። ነገር ግን ወደ ፖሊስ ጣቢያ ካልወሰደ እሱን እንደሚያስሩት ነግረውት ነበር ሶ አቤል እንዳገተው ካወቁ የያፌት ሰዎች እንግዲህ ቢንያምን ጽዮን ያን መረጃ ሳትሰጥም ሊያስወጡት ይችላሉ ነው ብዬ ነው የማስበው። ምክንያቱም የያፌት ሰዎች አውቀውታል። ያፌት አይደለም ያሳገዘው። ሶ አቤል ካገተበት ቢንያምን ቶሎ ሊያስወጡት ይችላሉ። ሶ ጽዮን ይህን መረጃ ሳታጠፋ ቢንያም ከደረሰላት አሪፍ ይሆናል ማለት ነው። ካጠፋች በኋላ ና ከሰጠች በኋላ ግን ከሆነ ግን ነገሮች ሊከብዱባት ይችላሉ ነው ብዬ ነው የማስበው። በሌላ በኩል ኤፍራታ እንግዲህ ናታንና ቢንያምን ናታንንና ያፌትን ዲኤንኤ ልታስመረምራቸው ነው ማለት ነው መጀመሪያ በገነት እና የሷ እናትና ልጅነት ነበረ ብላ ሳባ ገንዘብ የሰበሰበችው ነገር ግን ያፌትን ና ናታንን ዲኤንኤ ልታስመረምር ጸጉር እየለቀመች ነበረ ሶ ወንድምና ወንድም ከሆኑ እንግዲህ እንዴት ነው ልታደርግ የምትችለው ኦልሬዲ ከያፌት ጋር ተጋብታለች ሶ ከያፌት ተነጥላ ናታን ጋር እንዴት ነው ልትሆን የምትችለው? እነሱ ወንድምና ወንድም መሆናቸውን ሲያቁስ ምን ሊፈጠር ይችላል? በተለይ ናታን ያፌት ወንድሙ እንደሆነ አያቅም። ጽዮንም እንደዛው። ሶ ጽዮን እንግዲህ ያፌት ወንድሟ እንደሆነ ስታቅ ምን አይነት ስሜት ሊሰማት ይችላል? እንግዲህ በቀጣይ ክፍል የምናየው ይሆናል። ኤፍራታስ ለምን ፈልጋ ነው ዲኤንኤ ማድረግ እየፈለገችው ናታንንና ያፌትን? ለምን ፈልጋ ነው ይህን ዲኤንኤ ማድረግ እየፈለገችበት ዋናው ምክንያት ምንድን ነው? ሶ ቀጣይ ክፍል እኔ ግን የሚመስለኝ ሁሉም ታርቀው ሰላማዊ ሆነው የሚያልቅ ነው የሚመስለኝ። ድራማው የፊት ልክ እንደ ቤዛ የሚቀየር ይመስለኛል፣ ሙሉ በሙሉ ማለት ነው። በዚሁ የሚቀጥል አይመስለኝም። የፊትና እንትና ዲኤንኤ ከተመረመሩ በኋላ ሰው ኤፍራታ ይህን ነገር ማድረግ የፈለገችበት የራሷ ምክንያት አላት። እንግዲህ ለጽዮንም የደበቀቻት ትልቅ ምክንያት አለ ነገር አለ ማለት ነው እስከዛሬ ዛሬ እንደማይደባበቁ ቃል ተገባብተው ነበረ። ከዚህ በኋላ ግን ለጽዮን የምትነግራት ይሆናል ማለት ነው ኤፍራታ ቢንያም ና ማን ነው ናታን እና ያፌት እህትና ወንድም እንደሆኑ ማለት ነው። ሶ ጽዮን እንግዲህ ሌላ ወንድም ልታገኘው ነው ማለት ነው። ነገር ግን ያፌት በመሆኑ የምትናደድ ይመስለኛል ማለት ነው። በሌላ በኩል ግን ገነትን እንግዲህ ሉሊት የተባለች ተንከሲስ የተደበቀውን ሚስጥር ነግዛት፣ ከዛ በኋላ ገነት ሰዎችን አታናግርም፣ አትመልስም፣ ምንም ነገር አታቅም ማለት ነው። ሶ እንደዚህ እንድትሆን ያደረገችው ደግሞ ሉሊት ናት ማለት ነው። ጽዮንና ቤዛ እሷ እንደተናገረች ጠርጥረውባታል። ሶ ገነት እንዴት ልትሆን ትችላለች? በዚሁ ተቀጠለች፣ ምን ሊፈጠር ይችላል? ኤፍራታ ደግሞ ሌላ ችግር ያጋጥማታል ማለት ነው ገነት በዚሁ ከቀጠለች። በሌላ በኩል ደግሞ ሉሊት እንግዲህ ቤት ውስጥ ሆና መረጃዎችን እየሰበሰበች ስራቸውን የበለጠ እያበላሸችባቸው ትገኛለች ማለት ነው። ሉሊት እዛ ቤት የግድ መውጣት አለባት፣ ወደ ስራ መግባት አለባት እንጂ በዚሁ ከቀጠለች ብዙ ነገሮችን ልታበላሽ ትችላለች። ቤዛም ጓደኛዋን ቤት እያመጣቸው ነበር፣ ነገር ግን ነገር እየለቃቀመች ወጋ ወጋ ማድረጉን ተያይዘዋለች ማለት ነው። ማን ሉሊት በጣም እያናደደቻት ነበር ቤዛ። ሶ ቤዛና ጓደኛዋም ሲገናኙ፣ እንግዲህ እየሰማች ነው አንዳንድ አንድ ወሬዎችን ማለት ነው። ሶ ሊሊት እዛ ቤት ካወጣች ካልወጣች አሁንም ከዚህ በኋላ ብዙ ችግሮችን ልትፈጥር ትችላለች። የናታንና ና የዲያራን ነገርም፣ ምናልባት ዲያራ ወደ እዛ ቤት ከመጣች ለኤፍራታ ደውላ የምትነግራት ይሆናል ማለት ነው። ኤፍራታ እንግዲህ ናታ ሌላ ሴት ጋር እንደሆነ ስትሰማ ምን አይነት ነገሮች ሊፈጠሩ ይችላሉ? ምን ሊሰማት ይችላል? ምን አይነት ውሳኔ ልትወስን ትችላለች? በጣም ከባድ ነው። እስካሁን የለፋችበትና የደከመችበት ነገር ነገር ነው። እሷ ተስፋ አላት። አሁንም ቢሆን አገኘዋለሁ ናታንን የሚል ተስፋ አላት። እቅዴን አሳክቼ ከናታን ጋር እሆናለሁ የሚል ተስፋ ነው ያላት።